ሳሮን በፖሊስ ተይዛ ነበረ። ፖሊሶቹም አንዳንድ ጥያቄዎችን ጠይቀው ወደ ቤቷ አመለሷት። እናም ሳሚ ይዟት ሲመጣ ሩት በጣም ተናደደች። ስሜታዊ ሆና እንዴት መጣሽ? ለም መጣሽ? አለቻት ማለት አለች። ሳሚም ሄዊን ሩትን ግርም ብሎ ማየት ጀመረ። ከዛም እንደ ይሄ ፖሊስ ማለት ቀላል ነው እንዴ? እሺ በመንጣቴ ነው የተከፋሽው ወይስ እንኳን ደህና ምጣሽ ብለሽ ደስ ማለት ነበረብሽ? አለቻት። አይ እንዴት ለቀቋችሁ እንደ ሳያሳድሩ ፖሊስ ጣቢያ ማለትን እኮ ዝም ብሎ የሚለቅ አይመስለኝም። አለቻት። ወንጀል ለሌለበት ሰከንድማ አያቆይም። አለች። አይደል፣ እንደዛ ነው። እና ምንም ወንጀል የለብሽ ምነጾነሽ? አለቻት። አዎ፣ ምን ነው ችግር አለ? አለቻት። አረይ ለምን እንዴት? አለች ከዛም፣ ሳሚ ምን ይሁንሽ ነው አንቺ አሳልፊን፣ ምን ትቀባዥራለች አላት። ከዛም እሮት ደግሞ አንተ ዝም በል፣ አይመለከትህም፣ ዝም ብለ ጥልቅ አትበል አለችው። ከዛም አንቺ ታላቅሽ እኮ ነው ልታከብሩ ይገባል፣ አለቻት። ውይ ሳሚ ሩህሩህ አዛኝ ነው፣ ቡቡ ነው ሳሙዬ ይቀርታ ምንም ብለው ምንም አይቀየመኝም? አንዳንድ መርዞች ሰዎች አሉ እንጂ በዝምታ ውስጥ ውስጡን የሚሄዱ አለች ሩት። ሳሮን ደግሞ ማለት ማንን መናገር እንደፈለግሽ ለምን መግልጽ አትናገርም? አለቻት። አንዳንድ ሰዎች ራሳቸውን ያውቃሉ አለቻት። ከዛም አሳልፍን እባክሽ ምን ትቀባዥራለች ይቺ ጤነኛ አይደለሽም እንዴ ሀላት፣ ሳሚ ወደ ውስጥ ገቡ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እንዴት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። እሩት እንግዲህ ሳሚ ከሳሚና ሳሮን ሲመጡ በጣም ስሜታዊ ሆና ወንጀል እያለባት ለምን ተለቀቀች የሚለው ስሜት ተሰምቷት በጣም ተናዳ ነበር። ሲቀጥል ደግሞ ወንድሟን ስልክ እያወራች ሳሮን ፖሊሶች ፈልገዋት ሄዳለች። ኡፍ ግልግል፣ አሁን በነጻነት የህይወትን ልጅ ማግኘት እንችላለን እያለች እያለ ከዛም ሳሮን እና ሳሚ ሲገቡ ሄዌ ወንድሜ ትንሽ ቆይቼ ደውልልህ አለው ብላ ስልኩን ዘጋች እና ሳሮንንም በጥያቄ አፋጠጠቻቸው። ከዛም ከገቡ በኋላ ሳሮንን እክላሷ አስገባት ሳሚ። ነገር ግን ሳሮን እያስመሰለች ነበረ። የሰራችው ወንጀል ይፋ እንዳይወጣባት ግዴታ እንትን ማለት ነበረባት። እናም ማስመሰል ነበረባት ዊቸር ላይ እንደሚሆን መሆን እንጂ መንቀሳቀስን ደግሞ አትችል ታስመስላለች። ሳሜ ያስገብቷ ሲወጣ እሷ ግን ከዊቸሩ ላይ ተነስታ ደውላ ለስራ ባልደረቦቿ መረጃዎቹን እንዳለ ማጥፋት አለባቸው፣ ሰሞኑን ፖሊስ እየተከታተለኝ ነው፣ በዚህ ተቀጠሉ፣ በቅርቡ ወንጀልን ያውቁብኛል አለቻቸው። ከዛ እነሱም እርሻሉ። ከዛ መልሳ ዊቸሯ ላይ ቁጭ እንዳለች ዳዊት መጣባት። ከዛም እህቴ አላት ወይዬ፣ መታህ ዳዊት አለችው። ምን አዲስ አለ? ምንድን ነው የተፈጠረው? ለምንድን ነው ፖሊስ የወሰደሽ አላት። ከዛም ለምንም ም ነው እንዴት ለምንም። እርግጠኛ ነሽ እህቴ? ያለ ምክንያት እንዴት ፖሊስ በርሽ ድረስ መቶ ልውሰድሽ ይልሻል? አላት። ምንም ታመሳስሎባቸው ጠየቁኝ። በቃ ንጹህ ስሆን ለቀቁኝ። አለችው። አልገባኝም። እና ምንም ወንጀል የለብሽም ያ ሁሉ ፖሊስ እዚህ ድረስ መጥቶ ምንም ያደረገች ነገር የለም። አላት ይሄ ጥያቄያቸው ነው የሰለቸኝ። እሩትም እንደዚሁ ጮሀቤ ጮሀቤ ሄደች። በቃ ታሳብዶኝ አሞኛል አለችው እና እኔ ኮላንች አስቤ ነው እና ለምን እንደዚህ ትሆኛለሽ? ምንም የለብኝም አልኳቸው በቃ ጣት ጠይቁኝ ምንም እኔ ነጻ ነኝ። በቃ አለቀ። ምን እያላቸው ነው አለች። አሁንስ ያሳመመኝ የእናንተ ጭቅጭቅ ነው ስትለው፣ እሽ እህቴ፣ እሽ በቃ አለችው። እልቅስ እናቴ ደውላ ነበር፣ ብቻዋን ከምትሆን ለምን ሂድ አንተ እንኳ ጠይቃትም፣ አለችው እንደዚህ ዊኖሽን አልሄድም፣ አሁን አላሰብኩበትም። ሴላትም ለእኔ ብለህ ሳይሆን ህይወት የምትባል ሂደህ ብትመጣ ሙታ የምታገኛት ይመስላል አይደለም? አለችው አረ እህቴ፣ ምን እያልሽ ነው? በቃ ተይኝ አሁን አላሰብኩበትም። ለማንኛውም በቃ ደህና ዊ ብሎ ጥሏት ሄድ ሊሄድ ሲል እንዴ ሳገድፈኝ አለችው። ከዛም ይቅርታ ከራሴ ጋ እኮ አይደለሁም ብሎ ጥሏት አልጋ ላይ አስቀምጧ ሄደ። ሳሚና ሩት እንግዲህ እየተፋጠጡ ይገኛሉ። ሩት ሳሚ አንቺ ልጅ ምን አስበሽ ነው? ምን እየሆንሽ ነው? አንቺ ጦጣ አላት። ምን ያለው? አንቺ ገብጡ ምን ያለው? አንተ ሰውዬ አርፈህ ተቀመጥ እንዳንተ የማይረባ ሰው በህይወት ያይቻላቅም። አለችው ከዛ ምን እማትረቢያ አንቺ ነሽ አላት። አረ እባክህ እንደ ጥንቸል ዘላ እየገባ በማያገባ ዝም ብለህ ተዘተዘ ትዘላለህ። አለችው ጥንቸል አንቺ ነሽ እሺ አላት። ጥንቸል በምን ጣዕማ አለችው። እንደ ጥንቸል ከመሆንማ የማይረባ ሰው መሆን ይሻላል። ምክንያቱም አረቢም ጥንቸል ደግሞ ታንዱ አትክልት አንዱ እየዘለለች ሰው ያለማውን አትክልት ካሮት እየመዘዘች ትበላለች። አንችም እንደዛ ነ አላት። ከዛም ሳቀችበት። ከዛም ጥሏት ሄደ። ሂዊ መጣች። ሂዊ ዛሬ ልመረቅ ነው ኔዎድ አለቻት። ምን አለች? ልመረቅ ነው እኮ ሂዊዬ አለች። ከሰም የኔ ቆንጆ የኔ አስተዋይ ሴት ይገባሻል እውነት። በጣም ደስ ብሎኛል፣ እንኳን ደስ አለሽ አለቻት። አመሰግናለሁ ሄዌ አለች። አንቺ አስታዋይና ምርጥ ሴት ነሽ፣ ልዩ ሴት ነሽ አለቻት። እንደ ሄዌ እኔ ጥሎብኝ ማመስገን አልወድም፣ ስመሰገን የሆነ ነገር ይመስለኛል አለቻት። እንዴ ለመልካም ሰዎች እኮ ልክ ነሽ። መልካም ሰዎች ምስጋናን አይፈልጉም፣ እውነታውን ብቻ ነው አለቻት። አሁ መልካም ሰዎች ሲመሰገኑ አንዳንድ ሰዎች ወደ መጥፎ ይቀየራሉ ስለዚህ ይሄ ደግሞ የሰውኛ ባህሪ ነው እናም ለዛ ነው አሁን ልቅስ አንዳንድ የምገዛቸው ለሚካብም የሚሆኑ ነገሮችን እፈልጋለሁ አጋዥኝ ወጥተን አለቻት ሳሮንን ለማን ጥለን አለች ሳሮን ዳዊት እየመጣ ነው አለቻት እሽ በቃ እንደዛ ከሆነ ደግሞ ለአንችም አንዳንድ እንገዛለን አለቻት እሽ ብላ ሂደው ገዝተው መጡ ሲመጡ እንግዲህ በህልሞ ያየችውን ሰላም፣ በህልም ይህንን የመሰለ ባል አይቻለሁ፣ ያረዛዘሙ እሱን እያለች ለህዊ ስትመኝላት አንቺ ቁም ነገር የለሽም ብላ ጥላት ገባች። ከዛም መጀመሪያ ግን እሱ ከመሄዳቸው በፊት ሳሚ፣ ወዴት ነው የምትሄዱት? አላት። ምን አገባ? እንደ ህፃን ልልከተላቸው ልትል ነው እንዴ? ምን ንግዛል? ብስኩት አለችው። ከዛም ገደል ግቡ ስትፈልጉ አንቺ ወረንጦ አላት። ከዛም ልብሳቸውን ገዝተው መጥተው ዳዊት ቁጭ ብሎ አገኙት። ከዛም አንዳንድ ነገሮችን ገዝተን መጣን አለች ህይወት። ልበሽ እናሳይን አለች ሩት። አላደርገውም አልለብስም። ይህን ማምለብስ የምርቃትሽ ቀን ነው አለች። እንደ ሄዊ ልበሽና ሞክሪውና ናየው አላት። አላደርገውም አልፈልግም አለች። ከዛ ዳዊት ብለብሹ፣ ምን ችግር አለው ብናይሽ? ሲላትም ሩት በቃ ሁለታችንም ለብሰን እንምጣ፣ ብላ ለብሰው ሲመጡ ህይወት ላይ ያለው ልብስ እየተለየ ነው። ዳዊት ፈዞ ቀረ። ህይወይ፣ በጣም አምሮብሻል፣ በጣም ሲላትም ሩት እኔስ አለችው። አንቺ ኮከብ፣ እሷ ጨረቃ ሲላትም ዝም በይው አረፌር አይደለም አለች ሩት ዝም በይው አንቺ ጨረቃ እኔ ኮከብ አለቻት። እንደዛ እየተባባሉ እያሉ ሳሮን መጣች። ከዛም ቤቱን የሳሎን ቤት አደረጋችሁት አለች። ከዛም እህትስትሄቴ ህይወት ያላምረባትም አለቻት። ከዛም አንቺ ዚህ ምን ትሰሪያለሽ? ሄጂ ወደ ክችንሽ አለች። ከዛም ዝም አለቻት። ቀጥ ሄጅ ደሞ ተገትራ ትመለክተኛለች እንደ አለች። ከዛ ሩት ሂዊም፣ እሽ ብላ ሄደች። ምን አለ ለአንድ ቀን እንኳ ክብር ብሰጫት አለቻት። ይች ምን ክብር አላትና ነው ክብር የምትየው አለች። ያሳዝናለሽ። አሁን እልቅስ ለምርቃትሽ የሚሆን ልብስ የምገዥበትንም ቀሚሶች፣ ምናምን የምንገዥበትንም በአካውንትሽ አስገባልሻለሁ አለቻት። እንዲሁም ደግሞ የሚጠሩ ሰዎችን ለዝግጅቱ ንገሪን፣ እንጻፍ፣ ወረቀት እናዘጋጅ አለች። አልፈልግም ምንም ነገር አልፈልግም አለች። እንደ እንዴት ነው የማትፈልጊው? የኛው ቤተሰብ አንድ ሰው ተመርቆ ይቅርና በድግስ ነው የሚከበረው አለች። ይኸውልሽ፣ በድግስ ሰው ማክበር ሳይሆን ሰውን አክብሬ ይው በፊትስ፣ ያለቻትን መቼ አከበርሻትና ነው ሰው ክብር፣ በድግስ ማንም ሊያከብረኛ አይችልም። አልፈልግም አለቻት። ከዛም ህይወትን ስለተናገርኩብሽ ነው የተቆጣሽው? አለች። አልፈልግም እኔ ምንም እንዴት ታደርጉልኝ አልፈልግም። በዛ ላይ የተካበደ ነገር አልወድም፣ በቃ አልወድም እኔ አለች። በቃ እሺ ድርቅ ታልሽ ድርቅ ነው አለች። አንድ በላት ዳዊት አለች። ዳዊትም አትጫናት እህቴ፣ እምቢ ካለች እምቢ ነው አለች። ከዛ ሴላትም ኦኬ ስትላት እኔው ራሴ እዚሁ እናንተው ጋር ኬክ ቆርሼ ካከበርኩ በቂ ነው በቃ አለቀ። ሌላ ግርግር አልፈልግም አለቻት። እሺ አለች። እንግዲህ ሳሚ ደግሞ በጣም ሩት ላይ እየተናደደ ይገኛል። እናም ሂዊ ደግሞ ቤተሰቦችሽን ደብረ ዘይት ናቸው አለች አለ ሩት። ሩት ለሂዊ ከዛም አሉኝ እኮ አለች እናት ፈልጋችሁ ስራም አላጣሁ ደክመኛ አለ ሩት እኔ የማላቃቸውን ቤተሰቦች ፍለጋ አልደክምም ከዚህ በኋላ አለች አንቺ ብታያቸውን እፈልጋቸዋለሁ እሺ አለች የኔ መልካም ያሳካልሽ አለቻት ከዛም ሳሚን ደግሞ ሳሚ የልጅስ ነገር አለችው እዩልሽ ተረጋጊ ህወ አመጣልሻለሁ ልጅሽን እኔ ብቻ ሳልሆን ሩትም እየፈለገቻት ነው ስለዚህ አንቺ መረጋጋት አለብሽ በወሬ ካወራሽ ግን እመኝኝ ችግር ነው ግን እንደ ኋራ ያልፈለግከው እንዳይሰሙ ያልፈለግከው ለምንድን ነው አለችው። ሁሉም ሲገቡ ልጅቷ ነገሩ ይበላሻል። ስለዚህ እመኝኝ፣ ፈልግ ያገኝሻለሁ አገኝልሻለሁ፣ ልጅሽን አሳቅፍልሻለሁ አላት። እሺ በምን ልትተባበረ አለችው። በዝምታ ብቻ ለማንም ባለማውራት አላት። እሺ በቃ ሩት የኔ ምስኪን እየፈለገቻት ነው አይደል? አሁን ሳምንሽኝ ሁለታችንም አንድ አይነት ቦታ ተመሳሳይ ላይ ተገኝተናል። ልጅቷን ማን ያዛት ግን አለችው። እዩልሽ እዙ ቤት ውስጥ ነው ብዬ ነበር እኮ በተደጋጋሚ መረጃ አለ ብዬህ ነበር አለችው። ነው ግን ጥርጣሬ ነው አላት። ቻናልን ሰብስክራይብ እያደረጋችሁ